ቆይ ምን አልቻለ? አለ ትንጎ። ደመቀ ደግሞ እናቷ ጋር ክፍለ ሀገር ሄዳለች ሲል ትንጎ በጣም ደነገጠ። ክልባጭ ላለው ነገር ነው አደይን እንደዛ የተናገርካት። እሺ ይቅርታ። ያንተ ይቅርታ ለእኔ ምን ያደርግልኛል? አለች ለሊም። ዴብ ጭንቀት ላይ ነበረ። ምንም ማሰብ ማስተዋል አልቻለም። ቆይ አደይ ስትሄድ ማሰባህንም ሁሉንም ጠቅላላ ነው እንደ ይዛ ሄደችው እያለች ነበረ ሌሉ አተዋሺ ፍቅር ማየት ስለ ቤዛ ታውቃለች አይደል? ቆያንተ ብትሆን እኔ ረስተሌ ወደ ሌላ ህይወት ትገባለህ። ለሊና ወደ ሄላ ቤት እንዳሉ አንቺ ነግረሽ ያጣለሻቸው አንቺ አይደለሽ? እንዲህ ብላ ቤዛ ጋር ስትጨቀጨቅ ቤዛ ደግሞ በጥፍ ይመታቻት። ሰላም ጤና የስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ ነው ያለው። እግዚአብሔር ይመስገን ዛሬም በአዲስ ቪዲዮ መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ደወል ምልክት ተጭናችሁ ቪዲዮውን እስከ መጨረሻ ተከታተሉ። ያው አደይ ድራማ እንደቀጠለ ነው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ከልባ መሰግናለሁ። ላይክ እያረጋችሁኝ ነው እናም ማለት ነው አደይ፣ ያው አለመግባባት ተፈጥሮ አደይ ወደ እናቷ ቤት ተመልሳለች ማለት ነው። ቤተሰቦቿን በደስታ ተቀብሏታል። ብራን ወይ እህቴ እያለች ቅፍ አድርጋ እየሳመቻት ነበር። ደህና ነሽ እያለቻት ነበረ። እማዬስ አለች። እማዬ አትመጣም ብላ፣ ቆይ ሞቅ ቤቱን ሞቅ ሞቅ ላደርግ ብላ እንጨት ልቃማ ሄደች አለቻት አማታይ የለ አለምን እንደዛ ልሻት እኛ ስንደርስ አይደርስም ብየት ነበረች። ሰመን ትሰማለች። ነፍቀሽኝ ነበር እኔም በጣም ነ ነፍቀሽኝ ብላ ተቃቅፎ፣ ያው ብርሃንም በደስታ ይዛ ወደ ቤት ይዛት ሄደች። ወው በጣም ደስ ይላል። ደህንነት ባይኖር እኮ ሁሉም ነገር ከቤተሰብ ጋር ነው የሚያምረው። የሰው ቤት የሰው ነው። የሰው ወርቅ ያደምቅ። የው አደይ የሚወትን ለማሸነፍ ብላ ብዙ ውጣ ውረዶችን አሳልፋ ነበረ። ነገር ግን አቅም በላይ ሆኖባት ምንም በቃ መቋቋም አልቻለችም። ከዛን ጥላ ሄደች። አደይን ሄደን እናገኛት እያለ ነበረ ጊንጎ። ኬት እናገኛታለን? ሄላ ጋ ትኖራለች። ቆ አደይ ሄላ ጋ ነች። በኪስ ዋጋ ትኖረም ለምን እንደዚህ እናደርግም ቀሽቷ ጋር እንደውልላት ሌሊ ጋ እያሌ እያል የነበረ። ደምቀም ኪንጎ ግን በጣም አሳብ ውስጥ ገብቶ ነበረ። ያው በጣም ስለሚያፈቅራት ሳላያት ውዬ አላድርም እያል ነበረ። ከዛም እሺ ደውልላት እያል ነበረ። ከዛም ደመቀ ወደ ሌሊ እየደወለ ነበረ። ቀሽት ቀሽቲያንስ፣ ያንስ ያለ እንዴት ነህ ኪንጎ? አረኪንጎ የሌለው ዳይመንድ ነኝ እያለ ነበረ። አዳይ እንዳለች ጠይቂያት። እኔ የምልሽ አዳይ አለች? እንዴት አንጭቀ አዳይ እኮ እኔ ጋ ነበረች፣ አሁን እኔ ጋ የለች ብሎ ደነገጠ። አዳይ እናት ወጋ ሄዳለች። መቼ ሄደች? አሁን እኮ ሸኝቻት እየተመለስኩ ነው። የምርሽ ነው። ለነገሩ እኮ እሷ ጋ መሆን ይሻላታል። በቃ አዲስ ነገር ካለ ያሳወቅኝ እሺ፣ ዳይመንድ እያለ ሊም ያለው ነገር ነግራቸው እስልኩን ዘጋች። ምናለች አዳይ? እናቷ ጋር ክፍለ ሀገር ሄደች። አባቷ እኮ ባገኛት አጋጣሚ ይይዛታል እያለ ነበር ኪንጎ። እንግዲህ ምን ማድረግ ይቻላል? ወይኔ አዳይ። በቃ ተረጋጋ እያለው ነበር ኪንጎ ግን በጣም ደንግጦ ነበረ። እሷም ያው ገጠር እናቷ ጋር ሄዳ እናቷን እንጨት ልታግዛት እየሄደች ነበረ። እናቷን እንጨት ለቅማ ይዛ ወደ ቤት እየመጣች ነበረ። ከዛ ሮጣ ያዘቻት እናቷን፣ እንጨቱን ወደዛ ጥላ ይቺ ልልልልልል በዳ አቅፍ ተመስገን እያደች እናቷ አቀፈቻታለሽች ያለ ሽልኝ መጣሽልኝ ልጄ ተመስገን እያለች ነበረ። ደህና ነሽ እማዬ? ደህና ነሽ አይደል አዳይ? ወደ ቤት እንግባ አለች ብራንም። እናቷ ግን በጣም በናፍቆት በስስታይን እያየቻት ልጄ እያለች በጣም ደስ ብሏት ነበረ። እናቷ አዳይም በጣም ደስ ብለዋታል። እኔ ልያዘው ብለ አይራ ከድካም ወደ ድካም እኔ ልያዘው ስትል ከእናቷ ተቀበል አንጨቱንም ይዞ ወደ ቤት እየሄዱ ነበረ። ለሌ ግን አዳይ እንደዛ ሄላ ከቤት ሲያባርራት ነበር። ያው ፋይሉ ላይ ውኃ ዳፍታ ነበር ሳታውቅ በዛ ምክንያት አዳይ ከዛ ቤት እንድትወጣ ተስፋ ቆርጣ ነበረ። ለሌ ግን በጣም ተሰምተዋታል። አዳይን እንደዛ ማድረግ ይቅርታ እኔ ቂን ከአንተ ጋር ምንም የማውራው ነገር የለም። ቆይ እስቲ ቅድም እኮ ስሜታዊ ሆኜ ነው እንደዛ ያረግኩት። ደግሞ ላባዬ ደውዬ ነበረ። ሌላ ግልባጭ አለኝ እያለ እያወራ ነበር። በጣም ተሳፍራልክ። ግልባጭ ላለው ነገር ነው አደይን እንደዛ የተናገርካት። እሺ ይቅርታ። ያንተ ይቅርታ ለኔ ምን አደርግልኛል? አደይ እኮ ሄደች። በሰአቱ በጣም ተናድጄ ነበር። ያው ታቄል እኔ ስናድድ የማናገረውን ነገር አላውቅም። ቆይ አዳይ በጣም አስቀየም እኮ አትሄድል እያለኝ በጣም ተዘጽቶ ነበረ። ያው ተናዶ ነበረ። እሷም ሳታውቅ ነው ፋይሉ ጠረጴዛ ላይ እንዳለ ውሃ ደፋችበት። በዛ ምክንያት አዳይ አስቀየሟት ነበረ። አዳይ ያው ሁሉም ቦታ ስትሄድ ሰው እድል ለብስና እድል ስለሌላት አዳይ እንዴት እዚህ ቤት እንደመጣች እያወቅሽ እንዴት እንደዚህ ትናገራታለች? ቆይ አዳ ሄደች እንዴ? አው እናት ወጋታም ተሳይዳለች። እድሜ ላንተ። ቆይ እንዴት ሄደች? ይያደ የላም ማለት ይሄን አይል ምን ብናገራት ነው? እያደ ነበረ። ያው ዳ ክብር የለው አይደል? ምንም ቢሆን አፍታም ቢሆን ቤቱንም ብታፈርሰ ምንም አይናገርም ነበር። ዳ ስለሆነች የላም ያልሆነ ነገር ተናገራት። አዳይም በዛም ጅግጭ በነ ፍቅርም ጭቅጭቅ ራሷን ያው መቆጣጠር አልቻለችም። ከዛም ተባራ ነበረ እነሱ ጋር ለራፍ ብላ በመጣችበት እሱም ሄላ ያልሆነ ነገር ተናግሯት፣ ከዛ ጭራሽን ከዛ ሰፈር እንድጠፋ አደረጋት። እሷም ተስፋ ቆርጣናት ካሄደች ሄደች። አሁን ደግሞ እሷ ከሄደች በኋላ ደ ይላል ነገሩ። ከተበላሸ በኋላ ሁሉ ነገር ታውቋል። ሁሉም ሰው ቅስሙን አንሰባበር ወደ ወደኛ የመጣችው አንተ ግን የማይሆን የማይሆን ነገር ተናግራ ቅስሙ አንሰባበር ክብላ ለሊ በጣም የለጋ እየተጣላች ነበረ። ለሊ ደግሞ በደውለታናት ያው አደይም በጣም ተወዳታለች። ቢያንስ እኛ ልንከባከባት ነበር፣ ወደ ስራዋ እንድትመለስ እንረዳት ነበር። ነገር ግን እኛ ምንም አረዳናትም እያለች ለሌ በንዴት ያወረች ልክነሽ! ምንም ልክ አላደረኩም። ትልቅ ጥፋት ነው ያጠፋውት፣ እያለ የለም በጣም ተናዶ ነበር። በቃ ለዴ አንቺን ብትሆኝ ይቅርታ አድርግልኝ፣ አዳይም ብንሆን እናወራታለን እያለ ነበር። አባቷ እስከምመለስ ድረስ አዳይ እዛ መሆኗ በጣም ጥሩ ነው። አባቷ ከተመለሰ በኋላ ግን ህይወታ ብልሽ ህይወታ ሊያበላሽ ይችላል ብላ ነበር። አደይ እዛ ገጠር ልጅ እንድትወልድ ነበር አባቷ የምፈልገው። አደይ ደግሞ ሰርታ እናቷን እናቷን ቀይራ እናቷን ከገጠር ወደ ከተማ ቤት ሰርታላ ልታመጣ ታስባ ነበረ። ያው ነገሩን እሷ እንዳሰበችው አልሆነላትም። ያው ጠውረዶ በዛባት። እነ ፍቅርን በጣም ይቀኑባት ነበረ። በንዴ ከዛ ቤት እንድትወጣ ብዙ ጥረት እያደረጉ ነበር፣ ግን ተሳካላቸው። ቢሆንም አዳይ ትመለሳለች ብዬ ገምታለሁ፣ አለው ዴቪን በጣም ስለምወዳት ያው እናትዋ ገጠር ሄዶ ሊያመጧት ይችላሉ ብዬ እያሰብኩ ነው። ያው ቤዛም አዳይ ካለመጣች እያለች ነበረ የእኔ ሐሳቤ አንቺ አትጨነቂ፣ አዳይ ምንም አትሆንም እያላት ነበረ። ሄለ ደዛ ብዬ ተስፋ አደርጋለሁ፣ አለች ዴቪ እንደሄደች። ስማ እንዲህ አልሰማም፣ ሰው ቤት እንደገባች ነው የነገሩት አደይ ከሱ በላይ በጣም አዝናበታለች። ምን አደረገ ማለት ምን ማለት ነው? እዛ ወሬ ሰምቶ እሷ ላይ ከሚጮ ከእሷ ጎን መሆን ነበረባት እያለች ነበረ። ላለ ይፍን ደግሞ እንደ እና ቤዛ ወሬ ሰምቶ አደይ ለው ጮሆ ነበረ። እሷም አደይ ወይም ሁሉም እኔ ላይ ይጮሃል ብላ ከዛም በዛ ምክንያት እና ሄላ ጋ መታ ነበረ። ሄላም ያልሆነ ነገር ተናግሯታ ወደ ገጠር ሄደች ማለት ነው። አደይ በጣም ታሳዝናለች። እኔ ሞስኪ እሻው ምን አናደደሽ አሁን ተረጋጊ፣ እያለ አቀፍ አድርጎ ለሌንሳ ማታ ሄላ ተመስገንም፣ ኳን መጣሽልኝ ልጄ፣ እንደው ኳንችም አንድም ቀን እንቅልፍ አይኔ ላይ ተኩሎ አያውቅም። ቀን ልጅም ቀን ተኝቼ አላውቅም ልጄ፣ በዚህ ላይ ቅጀቱ አባትሽ ሲያባረረኝ እኮ ነው የሚያድረው። አሁን ግን አጠገቤ አንቺ ስላለሽ ምንም አልሆነም። ይሶሽ ማይ ይሄ ሁሉ ለእኔ ብለሽ ነው። ከሞቀ ተዳሪሽ ምንም ያልሆንኩ ሰው ነኝ፣ ከንቱ ልጅ ነኝ ያለች። ተይ ተይ አዳይ እንደዚህ ማተባይ፣ ልጄ ተመስገን ነው የሚባለው። አንቺ ለእኛ ብለሽ እኮ ነው እኛማን ምን ተቸገርሽ? እኔና አንቺ እኔና እህትሽ በሰላም ተመችቶ እንድልት ተብለን ነው የምንኖረው። እንዲህ አይማራሩ ትንሽ ተመስገን ነው ተመስገን በይ። አይማየ እሱንማ መቻ ማረር ያውቃሉ። እንደው ነገሩ ግራ ብገባኝ ነው እንጂ እንደዚህ ኩርሙት ብለሽ ስትቀመጭ፣ እንደዚህ ኩርሙት ብለሽ ሳገኝሽ በጣም ነበር ያዘንኩት። ከሞቃ ጎጆሽ ለእኔ ብለሽ ነው የወጣሹ። አባትሽን ተቃራኒ ሆኜ በመውጣት ምንም ጸጽቶኝ አያውቅም በፍጹም፣ እያሉ ነበረ። የአዳይ እናትም ያው በአዳይ ምክንያት ተጣልቶ ነበረ ከተዳራቸው የወጡት። አማማ ግን ምንም አይደለም፣ አይዞሽ ልጄ እያሏት ነበረ። ሁለት አይኖቼ እያሉ አጠገቤ አሁንማ ጤናም ሙሉ ልልት ብሎ ልኛሉ። ደልቶኝ ነው የምኖረው ልጄ። ማዬ ሁሌም ደስተኛ ሁኚልኝ፣ እሺ ብላ አደይን ቅፍ አድርጋ ሳመቻት። ማዬም በጣም ደስ አላቸው። ብርሃን ወንዝ ሄዳ ውሃ እየቀዳች ነበረ፣ እየዘፈነች ነበረ። እህት ዓለም ቆንጆ እያለች ለእህቷ እየዘፈነች ላ ነበረ። እህቷ በመመለሷ ብርሃን በጣም ደስ ብሏት፣ ወንዝ ውሃ እየቀዳች እየዘፈነችላት ነበረ።

ነገርን ካንተ ተሻሻሉ ሊቀበላት ሲሄድ እንዴት ትደብቀኛለሽ? ያላት ነበር። አዳይ በመምጣቷ ነግራው ነበረ። አሁንም ተመልሰሽ እህትሽ ጋልታይጭ ነው የወሉ ሊያሹ፣ አንድ ነገር ለሰው ትንፍስ እንዳትተባለሽ ነገሬ ምንድን ነው? እታለም ቤት መታለች። እኔ አለም ነው መቼ? ዛሬ ነው የመጣችሁ ለአንድ ሰው ተንፍስ እንዳትል ዝም ብለሽ አታስፈራሉ። ነይን ብርሃን ኒድ እያላት ነበር። በጣም ደንግጦ፣ በጣም ደስ ብሎት ነበር። ደመቃ መጣ። እሱ ደግሞ ምን ይሰራል? አዳይ ጋ አብሮ ይኖራል። አላል አላልሽም እንዴ? መቼ አንድ ላይ ይኖራሉ አልኩኝ? ይገናኛሉ አልኩኝ እንጂ እያለች ነበር። አዳይ ታዲያ ምን ልዩነት አለው? እኔ እናንቺ አብረን ባንኖርም አብረን ስለምንገናኝ አብረን እንደኖር ነው የምቆጠረው። ይህ ያለ ነበረ። ኪንጎና ኪንጎና አደይ የሰፈር ልጆች ናቸው። አደይ ግና ትወደው። እናም የእነሱ ጓደኛ አሹ ደግሞ እና እንዴት እንደዚህ ያለ እየተገናኙ ነበር አላልሽ አንድ ላይ ይኖሩ ነበር አላችም ስላት ለብራን እየገናኙ ነበረ እንጂ መሸብሮ ይኖራሉ አልኩ፣ እያለች እየተከራከሩ ነበረ። እህቴ ቤት ትጠብቀኛለች፣ አሁን ሊሄድ፣ እኔ በኋላ አገኛታለሁ። በቃ የምልሽ ግን የኔ እናት አምሮባታል እያለ ነበረ። ምን ማለት ነው? ይህ ደግሞ የኔ እህት ሁሌም ውብ ናት አለች። መቼ ውብ አይደለችም አልኩሽ ብራን እያለ ነበረ። አደይ ወደ ቤተሰቦቿ በመሄዷ ማን ነው ደስ ያላ አይ በጣም ደስ ብሎኛል። እሺ ሰፈሩ ቤተሰብ ጎረቤት እየጠየቀች ነበረ። ከዛ እናታቸው አሹ እንዴት ነው እያለች ነበረ። ከደመቀ ጋር አንድ ላይ ይኖሩ ነበረ። ከዛ አሹ ተመልሶ መጣ፣ ደመቀ በዛ የሄደው ቀረ እያሉ ነበረ። እማማ እናትን ሕይወት ሳልቀይር እያለ ነበር። ኧረ እሱስ ደህና ነን መጥፎ ቦታ ላይ አልወደቀም እያሉ ነበር። ስለ ሰፈሩ ስለ ጎረቤት እያወሩ ነበር። አደይም የምናት ዋጋ የኔና የእናቱም ርቀት አለለት። እናቱን ቀብረር አድርጎ እያኖራት ነው። እርሻውንስ ማን እየተቆጣጠረ ነው? እድሜ ላይ አሸናፊ እያሉ ነበር። ማማ አይ፣ አሹ ለልጅነቱ መልካም ልጅ ነበረ ያለች ማማ። አሹም በጣም እየመረቁት ነበረ፣ መልካም ሰው ነው እያሉ መልካም ልቦና አይስጠለኛም። ውድና የተከበራችሁ የቻናሌ ቤተሰቦች፣ አዳይ ወደ ቤተሰቦቿ በመሄዷ በጣም ደስ ብሎኛል። እናንተም ደስ እንዳላችሁ ተስፋ አደርጋለሁ። በሌላ ቀጣይ ክፍል ደግሞ እስከምንመጣ ባላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራብ እያደረጋችሁ ቤተሰብ አርብኝ። ሰላም አምሹልኝ።